ፍትህ ጠይቁ እያናላችሁ ደሞ ይህ ደንፈሶ እንዳይቀር በየቸርቹ ጸልዩ። ፍትህ ለወንድማችን፣ ፍትህ ለወንድማችን፣ ፍትህ ለወንድማችን። እኔ አሁን ስልኬ ላይ አለኝ ፎቶ ይልጁ መረጃው፣ ሁሉም ነገር አለ። ሰላም ጤና ይስጥልን የተከበራችሁ የሆሳና ሊንክ አድማጭ ተመልካቾቻችን ሀገር ውስጥም ከአገር ውጭ ያላችሁ ኢትዮጵያውያንና ኤርትራውያን ባላችሁበት ዓለም ሁሉ የፈጣሪ ሰላም እንዲበዛ ምኞታችን ነው ነው በዛሬ ጥንክራችን ሁለት ርዕሰ ጉዳዮችን ወደ እናንተ ጆሮ የምናስደምጥ መሆኑን ከወዲሁ እናሳውቃለን። የመጀመሪያው ጉዳይ አንድ አሳዛኝ፣ የብዙዎችን ልብ ያስደነገጠው ክስተት ከወደ ደቡብ አፍሪካ ተሰምቷል። የአብሮነት ቆይታችሁን ከኛ ጋር ካረጋችሁ እነሆ የምናስደምጣችሁ ነው የሚሆነው። ሁለተኛው መረጃችን ደግሞ ትናንት መልእክተኛው በሰይፉ ሾው ላይ ቀርቦ ፊቱን እንዳሳየ ብዙዎቻችን ተመልክተናልና ይህም በተመለከተ ሰሞኑኑ የመልእክተኛውና የባለአደራው ስም እንዲጎድፍና ስማቸው እንዲጠፋ ምክንያት የሆነ ግለሰብ ማንነቱ ተደርሶበታል። ማንነቱ ተለይቶ ስለታወቀ ለህግ አካል ተላልፎ ተሰጥቶ ሊከሰስ እንደሆነ መልእክተኛው በትላንትናው ዕለት መናገሩን ብዙዎቻችን እናስታውሳለን። የአብሮነት ቆይታችሁን ከኛ ጋር ካረጋችሁ በትንታኔ ይዘናል። አብራችሁን ቆዩ። እጅግ አሳዛኝ የብዙዎችን ልብ የሰበረው አስደንጋጭ የሞት ዜና ወደ ደቡብ አፍሪካ ተደምጧል። ደቡብ አፍሪካ እያለቀን ነው። ይህ ቤተሰብ ፍትህ እያለ ነው። የግፍ ግፍ ነው የተፈጸመው። ተነግሮ የማያልቅ የደቡብ አፍሪካ ጉድ፣ ያልተነገረ እንጂ ያልተደረገ ምናለ። ልብ ሰባሪ ክስተት ከዚህ ቤተሰብ አንደበት ወንድማችንን ቀድሞ ሞክሮ፣ በመጨረሻም በልጅና በእናት ፊት ጨረሱ። እጅግ ያሳዝናል። በልጆቹ ፊት እና ሽጉጥ ይዞ ገብቶ እና ገጀራ ይዞ ገብቶ ያለውን ነገር ሰብስቦ እና ቤቱ ሙሉ በሙሉ ፈትሾ ብሩን ከተቀበሉ በኋላ ያለውን ነገር ከተቀበሉ በኋላ እና መጀመሪያ በአይናቸው ላይ የሆነ ነገር አድርገው ገብቶ እሱን ለመግደል እና እነሱን ለመግደል ሲፈልጉ ከአይናቸው ላይ ያለውን ነገር እዚህ ምናምን አውጥቶ በሽጉጥ ተኩሶ የገደሉት አንሶም በብለዋ በፊልዋ ደረቱን ወግቶ፣ እና ሚስቱንም እንደዛ በጭካኔ በሞላ ሁኔታ እርምና የእርም እንጀራ በላተኞች፣ ወንድምን ቀብሮ መቃብር ላይ ቆሞ እልልታ የሚያቀልጡ ግፈኞች፣ ከመቶ ጻድቅ ያላቸው አስሩ ቢኖር ዘጠናዎቹ ተኩላዎች፣ ዘጠና ባንዳ፣ ዘጠና ገዳይ፣ ዘጠና ልብ የሌለው ለሀብት በሚል ወንድሙን ገድሎ መቃብር ላይ የሚቆም ክፉ ምድሪቷ ምንም እንኳ ለምለም ነበረች ወተት የምታፈስ ገነት፣ ለብዙ አፍሪካውያን መጠለያ ለኢትዮጵያውያን ብቻ ሳትሆን ለምዕራባውያን ጭምር እንጀራ የሆነች ሀገር ነበረች። ፍትህ ጠይቁ እያናላችሁ ደግሞ ይህ ደም ፈሶ እንዳይቀር በየቸርቹ ጸልዩ። ፍትህ ለወንድማችን ኢትዮጵያዊ ግን የወንድሙን ደም ያፈሳል፣ ደሞ ከልቡ ያደርጋል። በቀጥታም በተዘዋዋሪ ሳይላክ መጥቶ ደቡብ አፍሪካዊ ወንድም ወንድሙን አይገልም። ይህ ማንቂያ ደወል ነው። ባለህበት ነቃ የትላንት ሞት የራስስት የዛሬው ደግሞ በቀጥታም ሆነ በተዘዋዋሪ የወንድም እጅ ያለበት ነው። ተመልካቾቻችን፣ የከንባታ ማህበረሰብ ሚዲያ በቅጥረኞች ነብስ የተነጠቀው ወንድማችን ታምሬ ገቡሬ የሚርከናው ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸን ለመላው ቤተሰቦቹ ወዳጆቹ በሙሉ መጽናናትን ይመኛል። ፍትህ ለሟች ቤተሰብ። የተከበራችሁ የሆሳና ሊንክ ዩቱብ ቻይና ለቤተሰቦቻችን መረጃውን ያገኘነው ከገንባታ ወርልድ ዋይድ ሚዲያ ኔትወርክ ነው። እና ጉድ የአገሬ ልጆች ኢትዮጵያውያን፣ ኤርትራውያን ይህን ጉድ እንድትሰሙልኝ ፈልጋለሁ ኔ በማይገባ ሁኔታ እና ወንድሜና ጥቻ አለው እና ወንድሜ ከዚህ በፊት በ2017 ሁለተኛ ወር ላይ እንደዛው በጥይት ተመቶ ነበር። አሁን ደግሞ ያ የተመተበት ቁስሉን እንኳን ሳይድን እስካሁን ቤት ተኝቶ ባለበት እና ራሱን ለማቋቋም እና ቤተሰቡን ለመርዳት ቢሞክርም አቅም የለም ነበር፣ ግን አሁን በዚህ አመት ላይ እና ባልተወሰና ወሰና ወይም እኔ ባልተጠበኩት ሁኔታ ወንዱምኔን ከዛ በሽታ ዲኖ ቁስሉ ዲኖ እንኳን ለሌላ ነገር ይሆናል ብዬ የሱን ሌላ ነገር ስጠብቅ አሁን ደግሞ እኔም ባልጠበኩት ሁኔታ እና እስከ ቤቱ መጥቶ እና በሚስቱ እና በልጆቹ ፊት እና ሽኩጥ ይዞ ገብቶ እና ገጀራ ይዞ ገብቶ ያለውን ነገር ሰብስቦ እና ቤቱ ሙሉ በሙሉ ፈትሾ ብሩን ከተቀበሉ በኋላ ያለውን ነገር ከተቀበሉ በኋላ እና መጀመሪያ በአይናቸው ላይ የሆነ ነገር አድርገው ነው የገቡት። እሱን ለመግደል እና እነሱን ለመግደል ሲፈልጉ ከአይናቸው ላይ ያለውን ነገር የትፍት ምናምን አውጥቶ በሽጉጥ ተኩሶ እየገደሉት አንሰውን ጋር በቢላዋ ደረቱን ወግቶ እና ሚስቱንም እንደዛ በጭካኔ በሞላ ሁኔታ፣ ታላቅ ልጅቷንም እንደዛ ጭካኔ በሞላ ሁኔታ እንደዛ አድርጎ ወንድሜን ገለው ነው የወጡት። እነዚህን ያልቻልኩም ኢትዮጵያውያን ውስጤ የተሰውሯል እና የደም እንባ እያለቀስኩ ነው። እንዲሁም በቃ እኔ የሚሆነው ነገር ጠፍቶብኝ በጨለማ ውስጥ ነው ያለሁት። ቀንም ጨልሞብኛል፣ የሚሆነው ሁሉ ጠፍቶብኛል እና ያለኝ ታላቅ ወንድሜ አንድ ብቻ ነው። ከዚህ በኋላ ታናሽ የሚለው የለም ታላቅ የሚለው የለም። በዚህ ምድረባዳ ላይ ብቻዬን ቀርቻለሁ። ስለዚህ ይሄን ደም እናንተ ኤርትራውያን እና ኢትዮጵያውያን ባላችሁበት ይሄን ነገር ለኢትዮጵያ ሕዝብ ለሚዲያ ሁሉ እንድደርስ። ስለዚህ እስከ መቼ እርስ በራሳችን እየተገዳደልን እናልቃለን? በቀን እኮ ከ10 ወይም እስከ 15 ሬሳ እየሸኘን ነው ያለ ነው። ይህ ሳውዝ አፍሪካ የብዙ ወንድሞቻችን ደም ጠጥቷል። ስለዚህ ትውልድ ኢትዮጵያውያንና ኤርትራውያን የሆናችሁ ሁላችሁም ይህ ወንድማችን የሁለት ልጆች አባት ነው። እነዚህ ልጆችንም እዩ። በሌላ መረጃችን ነው። መልእክተኛው በትናንትናው ዕለት በሴፍ ሾው ላይ ቀርቦ ፊቱን እንዳሳየ የታወቀ ቢሆንም በስተት ስም እንዲነሳና በጎ አድራጎት እንዲቋረጥ ያደረገው ግለሰቡ ተለየም። ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደውለላቸው ስልክ አይታወቅም። ለምን ሀሜት ውስጥ ተገባ ወጥቷል። አሁን እኔ ይፋ አድርጌ ፎቶ ምናምን መለጠፍ አልፈልግም ኦልሬዲ ወቶ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ መረጃውም ሁሉም ነገር አለ ወጧል ፖሊስ አታምልክ ወደዛ አሁን ሳይ ፕሮግራም ወደ አንተመጣው ምናምን ተሆነ ቀኑ አጠር ነገር አለ እና እንጂ አሁን ቀጥታ እሱን ወደ ህግ አቅርበን ይፋ ይደረጋል ሚዲያ ላይ መጡ ምንም የሚያወዛግብ ነገር አልነበረም ጠርቷል እንዳየኸው እኛም ሁለታችንም ቀርበን ምናምን ሁሉን ነገር ክሊር አድርገናል በቻል ነው መጠን ስለዚህ አሁን በዚህ ተነስቶ ባላደራው በቃኝ ደግነት፣ ምን የተቸገረ ሰው ማገዜ ምን ተሰማውን እሱ በቃኝ ሲል፣ የምር እኔ ሳይፎዬ አፋር ነበርኩኝ ሁን ሰዓት እንደ አጋጣሚ በሄድኩበት ቀን ነው። ጠዋት ፖስት አድርጌ ያለው መንገድ ላይ እየሄድኩ ማለት ነው። አንድ ጀበሎ ያዘ ልጅ ፖስት አድርጌ ነው የሄድኩት እና እዛ ገብቼ ኔትወርክ ያስቸግራል ኔትወርክ ስልክ ስልክ ምናን ያደዋውላል የሆነ የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴ መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ እና ጓደኞቼ ደውለው አስረዱ፣ ጉዳዩ ሁሉንም እንደዚህ እንደዚህ ነው እየተባለ እና ለእኔ አባባን አውቃቸዋለሁ፣ ኔንኝ የሰራውላቸው ከዛ ደግሞ ባላደራው ይላሉ። ድብልቅልቅ ልቅልቅ ብሏል ሀሳቡና አልተኛውም ያንን ለሊት፣ የምር ልቤ ተሰበረ ማለት። ሁኔታው ግልጽ አይደለም እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ። እንደ አጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ ረጅም ቪዲዮ ማለት ነው። ምንድነው ከሦስቴ ምናምን። አሁን አንዳንዴ ስትቀርጽ መሀል መሀል ላይ ማይገቡቱ ልታወጣ ትችላል። ልክ እንደዚያ የቀረስኩት ቪዲዮ አለ። ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ። ወጠው እስኪሄዱ ከእኔ መኪና እስኪወጡ ድረስ አልሰጡም። አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኝም። ከዛ ምንድነው እሳቸው ይልቅ አንዴ ጀምረውታል፣ ሁኔታው እውነት መምሰል አለበት። ገባክ? የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ? በቃ ውሸታም ቢባሉ ነው አባባ። ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቁሙሉ እየተባለ እስኪሳቀቅ ድረስ፣ አንዴ ረጅም ነው፣ ጸይም ነው አሉ፣ ሰምተህ ከሆነ ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል፣ ከኔም ቀላ ይላል። አንገናኝ፣ በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። ሰሞኑኑ መልክተኛና ባላደራው ላይ በተሳስተ መረጃ ስማቸው እንዲጎድፍ እንዲሁም ባላደራው የበጎነት ስራውን እስከ ማቆም ድረስ እንዲያስብ ያደረገው አሳዛኝ ክስተት መነሻው የሆነው ግለሰብ ማንነቱ ይፋ መሆኑን አስመልክተው በትላንትናው ዕለት መልክተኛው እንደገለጸ ከሆነ ለሕግ አካል ተላልፎ ከተሰጠ በኋላ እንደሚከሰስ ማሳወቁ ይታወቃል። የልጁ ማንነት በተመለከተ ስሙ ዮሐንስ ነብር የትውልድ ቦታ ፍቺ ከተማ እድሜው 39 ዓመት ሲሆን ይህ ግለሰብ ለአበባ ስልክ ሰጥቶ የአበበን 206000 የኢትዮጵያ ብር ወደ ራሱ የባንክ አካውንት እንዲገባ በማድረግ ማጭበርበሩ አይታወቃልም። እንዲሁም ይህ ግለሰብ ከዚህ በፊት አጭበርብሮኛል፣ ጉዳት አድርሶብኛል የምትሉ ካላችሁ መክሰስ ፈጽሞ መብታችሁ ነው። የዚህ ግለሰብ ድርጊት የበርካቶችን ስም አጥፍቷልና ተበዳዮች ሁሉ ድምጻችሁን ያሰሙ። ማሳሰቢያ፣ ይህ መረጃ የማጭበርበር ድርጊት ፈጽሟል ተብሎ የተጠረጠረው ግለሰብ ማንነት ይፋ ለማድረግ ያለመ ሲሆን ጉዳዩን በተመለከተ ሌሎች ተጎጂዎች ለፖሊስና ለሕግ አካላት እንዲያሳውቁ ጥሪ እናቀርባለን። የተወደዳችሁ የሆሳና ሊንክ አድማጭ ተመልካቾቻችን የአብሮነት ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ሰብስክራይብ ማድረጉን እንዳይዘነጉ። እናመሰግናለን። መልካም ቆይታ